በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነኝ በጣም ደህና ነኝ። ይህ የዩቲዩብ ቻናል ቤተ ተዋህዶ ይባላል። ቤተ ተዋህዶ ማለት የተዋህዶ ቤት ማለት ስለሆነ የተዋህዶ ልጆች የሆናችሁ ሁላችሁም በዚህ የዩቲዩብ ቻናል መንፈሳዊ ቻናል ነው እየገባችሁ ሰብስክራይብ ላይክ ሼር እንድታደርጉ በእግዚአብሔር ስም እጠይቃለሁ። እንግዲህ በዚህ የዩቱብ ቻናል አዳዲስ የሆኑ አጠራጠር ያሉ መንፈሳዊ አባቶቻችን ትምህርት የሚቀርብበት ስለሆነ ሰብስክራይብ፣ ላይክ ሼር እያደረጋችሁ እንድትከታተሉን በእግዚአብሔር ስር እንጠይቃለን። ወደ ዕለቱ ትምህርት የተወደዳቸው የእግዚአብሔር ቤተሰቦች በቀጣይ ደግሞ መምህራችን መምህር ሔኖክ ሐይሌ ስለ ጾም ሰፋ አድርጎ ያስተምሩናል። እግዚአብሔር አምላክ ለሁላችን የምንሰማበት ነዝነ ልቦና ይክፈትልን፣ ለመምህራችን ተነጋሪያ አንደበት ይስጥልን። ጾም ነች ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ፣ ጾም ነች ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። እፀ በለስን አትብሉ ነው ያለው አይደለም? ከእግዚአብሔር አፍ የወጣች የመጀመሪያዊቱ ሕግ፣ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም፣ ከእግዚአብሔር አፍ የወጣችሁን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም፣ ብዙ ነገር አላት። ቤተክርስቲያን ጾምን በፍቅር ነው የምታየው። እማ ለጸሎት ይላታል። ማሪሳ የጸሎት እናት ነች። ጾም የምን የጸሎት እናት። ሰው በፍስ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸልዩ፣ የትኛው ከመብላቱ በፊት ነው፣ ባዶ ሆድህን ሲሆን ትጸልያል፣ ትዝ ይላል፣ ስጠግብ ትረሰዋል። ጾም የጸሎት እናት ነች፣ እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል፣ አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል፣ ያንደበት ኃጢአት። ወነቃእ ለአንብዕ የእንባ ምንጭ ነች።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 ስለዚህ ጨንቆታል፣ ሰይጣን ወዴት እንደሚሄድ ችግሩ። ሲፈታ ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች ሰባት አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛ ይከፋበታል ይላል። ከዚህ ይሰውረን እግዚአብሔር። አሁን ግን በዚህ ሰዓት አብይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል ተረጋግተናል። ከሌላው ጊዜ በላይ ጾም በጣም ብዙ ጥቅም አላት። መንፈሳ ሌላው ጾምን ከረሃብ አንጻር ማየት የለብን። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰዋል። ደስ የማይለውም አለ። ቅድም ሲነገር ነበር፣ አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድን ያሉት የሐዋርያት ጾም መጾም ያለበት 12 ቀን ነው ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾም? የነነዌ የሕዝብ ስንት ነው? 120 ሺህ ነው። ስለዚህ የሐዋርያት ጾም 12 ቀን ከሆነ የነነዌ ጾም መቶ ሀያ ሺ ቀን መጾም አለብን። ላለመጾም ሰበብ ፍለጋ ማለት ነው። በዛ በእርግጥ ብዙ ነው፣ ጾም ብዙ ነው። ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን ጾማል። ወደ ስምንት ዘጠኝ ወር እንጾም አለ። ምናልባት ስምንት ዘጠኝ ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አረ በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው እምንራብበትን ጊዜ ሳይሆን እምንጠግብበትን ጊዜ፣ ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተክርስቲያን እናት። እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል እያረሳሳች እችል ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያያዘ እያለች ጾም ማለት ነው እንጂ፣ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል፣ አንድ ሰው አንድ ቤት ተቆልፎ ብህ ሳትበላ ሳጠጣ ከርመህ፣ በጣም በረሃብ ቆይተህ ስትወጣ ትልቅ ህንፃ ይሰጠሃል ቢባል ይስማማል አይስማማም? ህንፃ ረኩት ኮንዶሚኒየም ይሰጣል ቢባል ይስማማል፣ ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው መንግሥተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል ያዋጣ ለዘላለም ሕይወት ማለት ግን ቤተ ክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም ታውቃለ ግን እሚሞት ከሆነ እስኪሞት ድረስ ይጹም ይባላል እስኪሞት ይብላ አይደለም የሚባለው ይጹም መንፈሳዊት ቤተ ክርስቲያን ነች እና ሀዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሀዘን ነች፣ ወትፍሲት ለጠቢባን፣ የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸው፣ ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰዋል። ሀዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው ይህ ልናገር እና፣ በቃል እግዚአብሔር ብዙ እንዲህ አድርጋችሁ ጹሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም ዘሎታል ዘለለውና ስትጾሙ ጾሙ ብሎ ነው የጀመረው ምን ስትሉ መቼስ መጾምማ እሱ የታወቀ ነው አለ መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም ስትጾሙ አለ አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ ነው ስትጾሙ እንደ ግብዞች አጠውልጉ ለታይታ አታድርጉት ለተሪዮ አታድርጉት አለ በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል። እንደ ግብዞች አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል። ሰው በምሳው የከበረ ይለዋል የእኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ፣ የምሳ የለ ብሎ ሊያጠራቅም ይጾም አለ የጽድቅ አይደል። አይሁድ ጳውሎስን ካልገደልን አምበላም ብለው ጾመዋል። የጽድቅ ነው አይደለም። ስለ ጽድቅ ማለት ምንድን ነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዋን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል፣ ያስፈልገናል፣ ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ። ያለ ጾም አይፈቱ እዚህ የማቴዎስ 17 ላይ ጌታችን በታቦር ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? ሦስት። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለን። ስንት ሰው ይቀራል? ዘጠኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንቶ ነው እምቢ ያላቸው ያላቸው ለዘጠኝ ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንቶ ነው ግን? ይሄ ጋኔል ደግሞ ክፋቱን መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም? ምን ማለት መሰላችሁ፣ የት ነው ያዝከው ስትለው አይሰማም። ውጣ መቼ ነው የምትወጣው ስትለው አይመልስም? ለዘጠኝ ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋላል። በምን ይጥለዋል ማታ ማታ ይነሳበት፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል ወደ ደቀ መዛሙርትህ አመጣሁት ሊፈውሱት ግን አልቻሉ ቢቻልህስ ልጄን ፈውስልኛል ምን ቢልህስ አይገርም ክርስቶስም ቢቻልህስ ይባላል ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ እኛ ስለ አቃተን ያቅተዋል የሚሉ ሰዎች አሉ ቢቻልህስ ልጄን ፈውስልኛል ቢቻልህስ ትላለህ ለሚያምን ሁሉ ይቻላል አሉ ጌታ ሆይ፣ አምናለው አለማመኔን እርዳው። አምናለው አለማመኔን እርዳው ማለት ምንድን ነው? አምናለው በጽንሰ ሀሳብ ደረጃ እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ህዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር ኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ከዚያ፣ ሐዋርያቱ አሁን ህዝቡ ተበተነ ጋኔል እስኪወጣ ነበር። ጋኔል ሲወጣ ሄደ ህዝቡ፣ ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ ዘጠኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔል አውጡ ብለ ስልጣን ሰጥተናል፣ ክነት ተሰጥቷቸዋል፣ ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ ስለ እምነታችሁ ማነስ ነው። አለ ስለ እምናችሁ ማነስ ነው። በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው ግን። ልባርጉ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር መቼ ይጠቀሙበታል፣ እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይለዋል። አሁን ጳጳሳት ሲሰደቡ ደስ ይለዋል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት ሲኖዶ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ አላደረገ። ችግር ነበረባቸው፣ አዎ ነበረባቸው። ግን ህዝቡ ፊት አላዋረዳቸውም። ህዝቡን የወቀሰው ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ የጋኔል ምን ይል ነበር ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ እምነት የሌለው ህዝብ እናንተ እኮ ታወጡ ነበር ህዝቡም ነጎሎ ነው አላለም በእናንተ ችግር ነው አለ ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድን ነው ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ አይችልም አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔ የለም ወይ? የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን አንዴ ትሑት የሚያደርገን አንዴ ንጹሕ የሚያደርገን አንዴ እርኩስ የሚያደርገን እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔናል። አገራችን ውስጥ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት አንድ ሰሞን አገሩ ድብልቅልቅ ይላል። አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለዋል። ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ የምንልበት ጊዜ ያል። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጣል ነበር አገሩ። በማግስቱ ደግሞ ሲሰዳደብ ነው የዋል። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያረገናል፣ አንዴ ጸበኛ ያረገናል። በጨረቃ ሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎን ሊወጣ አይቻልም። አርባ ቀንና አርባ ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው አርባ ቀንና አርባ ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው አርባ ቀንና አርባ ሌሊት ነው ቤተ ክርስቲያን ለምን 55 ቀን ታጾማለች ይላሉ። ይህን መቼስ ለእናንተ አልመልስላችሁም። ጾመ ሕርቃልና ሰሙነ ሕማማት ከኋላ ከፊት አለ ሰንበት አለ ብለን እናብራራለን። ግን በጣም የሚገርመው አርባ ቀን አርባ ሌሊት ነው ጌታ የጾመው ብለው የሚጠይቁን ሰዎች እነሱ፣ ግን ጹሙ ቢባሉ እውነት አርባ ቀን ሙሉ ይጾማል? ክርስቶስ አርባ ቀን አርባ ሌሊት ማለት እኮ ዘጠኝ ሰዓት እየበላ አይደለም። አርባውንም ቀን አርባውንም ለያሌ ምን አላለ አልበላም እና እንደሚያደርገው ሰው ደግሞ መፎከራችን እኮ ምን ገርም እኮ ክርስቶስ አርባ ቀን አርባ ሌሊት ጾመ። ከአርባ ቀን በላይ መጾም ይችላል አይችልም? እየቻለ ለምን አላደረገውም? ለአጽድቆተ ትስብእት ከዚያ በላይ ቢጾም ኖሮ ሰው አልሆነም ለካ ስግብ አልሆነም ለካ፣ መለኮታዊ ኃይሉን ተጠቅሞ ነው የሚጾመው የማይርበው የማይጠማው እንዳይባል፣ አርባ ቀን አርባ ሌሊት ሌሎች ነቢያት ያደረጉትን ቀን ለክቶ አርባ ቀን አርባ ሌሊት ጾመ። ማና ማን ያደረጉትን ሙሴና ግን እነሱስ ቢሆኑ አርባ ቀን ሙሉ እንዴት ቆዩ? ኤልያስ ከንግሥት ኤልዛቤል ሲሸሽ ክትክታ ዛፍ ስር ተኛ፣ ደከመው። መልአከ እግዚአብሔር መጣና ቀሰቀሰው ይላል። ቅዱስ ፋኑኤል ነው። ቅዱስ ፋኑኤል ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ። ጥቂት እንደበላ እንደጠጣ እንቅልፉ መጣ፣ መልሶ ተኛ። ድጋሚ ቀሰቀሰውና ብላ አለው። ተነስቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ አርባ ቀንና አርባ ሌሊት ድረስ ተጓዘ ይላል። ቅዱሳን መላእክት ዛሬም ይቀሰቅሱናል በነገራችን ላይ ለሥጋዊ ምግብ ብቻ አይደለም የምትሄድበት መንገድ ሩቅ ነው ተነስተ ብላ ማለት ትሞታለህ እኮ መንገድህ ሩቅ ነው ሰማያዊ ህይወት እኮ ይጠብቃል የዘላለም ህይወት ይጠብቃል ተነሳ ብለው ቅዱሳን መላእክት ይቀሰቅሱናል አይቀሰቅሱንም ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል ነቢይ ቅዱስ ጳውሎስ ይቀሰቅሱናል ከምን ከኃጢአት እንቅልፍ አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ያበራልሃል ይላል ኃጢአት እንቅልፍ ነው ሁላችንን ከንዋ ማሐኬት ከንዋ ማሐጢአት ያንቃል። መላእክት ይቀሰቅሱናል። ተነስተ ብላ ማለት በንስሐ ተነስተ ስጋውን ደሙን ምን ብል ተቀበል ብላ በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ መንግስተ ሰማያት ለመድረስ ያብቃን አምላካች። ስለዚህ ኤልያስ በልቶ ነው። ሙሴ እስካላችሁ ሙሴ በሰባቱ መንጦ ላይት እንግዲህ፣ ሙሴ በሲና ተራራ ላይ ሰባት የእሳት መጋረጃዎች እየተገለጡ በዛ ውስጥ እግዚአብሔር እያናገረው ብዙ ምስጢራት እየተገለጠለት ነው የቆየው። ቃል በቃል እግዚአብሔርን እያናገረ ሰው ሊርበው ሊጠማው ይችላል? አይችልም። በፍጹም ከእግዚአብሔር ጋር ተመስጦ ስለነበር ነፍሱ ከሥጋው የመለየት ያህል እግዚአብሔርን ቃል በቃል ስላናገረ አርባ ቀን አርባ ሌሊት ጾሟል። ይህንን ይዞ ክርስቶስ እንደ ሙሴ እንደ ኤልያስ አርባ ቀንና አርባ ሌሊት ጾመ። ለኛ ግን አይቻለንም። ይህንን አምነን መጀመር አለብን። አርባ ቀን አርባ ሌሊት ጾሟል ጌታ። ለምን አጾሙም ብለው ሰዎች ጠይቋችሁ አንተ ትጾማለህ ወይ ብሎ መጠየቅ ያስፈልግ። አርባ ቀን አርባ ሌሊት መጾም እንችላለን? መልሱልኝ። አንድ ልጅ ምንድን ነው ጀማሪ ክርስቲያን ከምን ይበልጣል ይባል፣ ሱባኤ ሊይዝ ፈለገና ወደ አንድ ገዳም ሄዶ፣ እኔ በደንብ ተዘጋጀበታለሁ አርባ ቀን አርባ ሌሊት ለመጾም አለ አሉ። እና መነኮሳቱ ኧረ ተው ይቅርብ ሲሉታይ፣ እኔ በደንብ አስቤበታለሁ፣ ብቻ ቦታ ብቻ ስጡኝ፣ እኔ ምግብ አልፈልግም፣ ጾማለሁ ብሎ በዓት ተሰጠው ገባ። መነኮሳቱ ለማንኛውም ብለው ሽምብራ ቆሎ አስገቡለት። ያው ተሸክማችሁ እንደገባችሁ የዛሬ አርባ ቀን ተሸክማችሁ ምን ትላላችሁ? ልፉ ሲላችሁ ነው። እሺ አስገቡ አለ። አንድ ሶስት ቀን መቼስ ጾመ ጥሩ ነው። እግዚአብሔር ይስጠው ታግሶ፣ ከሶስት ቀን በኋላ በጣም ራበው እና ሲርበው እግዚአብሔር ስንት አምላክ እችን ለማሰብ አንድ ሽምብራ በላ። አንድ ሽምብራ አንስቶ በላ። ግን እግዚአብሔር አንድ ብቻ ነው። አንድም በስላሴ ስም አለ ሶስት አድርገው። ከዛ በአራቱ ወንጌላውያን አለ፣ በአምስቱ አእማደ ምስጢር፣ በሰባቱ ሊቃነ መላእክት፣ ብዙ ሰባት ብዙ ነው። በአስራ ሁለቱ አልቻለም። በሀያ አራቱ በሰላሳ ስድስቱ በሰባ ሁለቱ በመቶ ሀያው መጨረሻ በእልፍ አላፋት መላእክት አለ። ምንድነው ሀሳቡ? እስመ ንህነ በጊዜ ጽጋብ ይመስለነ እንዘ ንክል ጸዊመ። በጠገብን ጊዜ መጾም የምንችል ይመስለን፣ አይመስለንም? አንድ ሰው አሁን ራቱን ጥርቅ አርጎ በልቶ ነገ እስከ ስንት ሳትጾም አለ ብትለው ምንድን ነው የሚለው? ኧረ ነገ አልበላም ይለ። ጠግቧላ። ይሄ በጾም ብቻ አይደለም፣ በነገራችን በምንም ነገር እኔ እኮ ስልጣን ቢሰጠኝ እችን ሀገር እንዴት አድርጌ እንደሚይዛት ይላል። ቢሾም እኮ ሊብስ ገንዘብ ቢኖረኝ እኔ ድሃ ይኖርም ነበር እዚች ሀገር ይላል። ቢኖረው ገፋዬ ነዳይ ይሆን የከፋ ሊሆን ይችላል፣ አናውቅም። አቅማችን እና አርባ ቀን አርባ ሌሊ መጾም ለማንኛውም የእኛ አቅም አይደለም። ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም? የሆነ ነገር አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን አንዴ ትሁትም የሚያደርገን አንዴ ንጹህ የሚያደረገን አንዴ እርኩስ የሚያደርገን እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔላል። አገራችን ውስጥ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን ነው የሚባለዋል ልክ እንደባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ ኢትዮጵያ ለዓለም ዋንጫ አለፈ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጣል ነበር አገሩ። በማግስቱ ደግሞ ሲሰዳደብ ነው የዋለው። አንዴ ወደ እሳት፣ አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያደርገናል፣ አንዴ ጸበኛ ያደርገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርም። እሺ የተወደዳቸው የእግዚአብሔር ቤተሰቦች በመምህራችን በመምህር ሔኖክ ላይ አድሮ ያስተማረን የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሆን። ለመምህራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን። እኛም በሰማነው ቃል ሰላሳ ስድሳ መቶ የአማረ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ይህንን ቤተ ተዋህዶ የዩቱብ ቻናል ሰብስክራይብ ላይክ፣ ሼር ማድረጋችሁን አተርሶ ስለነበረን ሰዓት እግዚአብሔር ስሙ የተመሰገነ ይሁንልን። መልካም ጊዜ